አዎ እዚሁ ከባርሴሎና ሳንወጣ ደግሞ የቴር ስቴገንን ጉዳይ እንመልከት። በባርሴሎናና በተጫዋቹ በግብ ጠባቂው በኩል የተፈጠሩ ዘገባዎች አሉ እናንሳ። ይሄ በጣም የሚገርም ነው። ምክንያቱም ባርሴሎና መቼ ነው ለመጨረሻ ጊዜ ቻምፒዮንስ ሊግ ያሸነፈው? 2015 ነው። አስር አመት ሆኖታል። ከዛ የባርሴሎና በርሊን ላይ ዩቬንቱስን አሸንፎ ሻምፒዮን ከሆነው ቡድን የቀረው ብቸኛው አባል ይሄኛው። ለ11 ዓመት ለባርሴሎና ተጫውቷል። ቀድሞ የባርሴሎና ትልቅ ግብ ጠባቂ አንድ ወንዝ ቢዛሬታ ነበር ከቦሮሲያ ሞንቼ ግላድ ግላድባህ የመለመለው። ከዚያ በኋላ ክላውዲዮ ብራቮ የቦታው ተፎካካሪ ነበር። ደስተኛ አልነበረም በቻምፒየንስ ሊግ ብቻ በመጫወቱ። እንዲያውም በኋላ 2016 ላይ ሲደርስ እኔ እንዲያውም ወደ ሲቲ እሄዳለሁ፣ ሲቲ ይፈልገኛል፣ ወደዚያ ሄዳሉ፣ ውድድሮችን አላፈራርቅ፣ በተለይ ሁለቱ ውድድሮች ለቻምፒየንስ ሊግና ላሊጋ ላይ መጫወት አለብኝ የሚል አቋም ነበር። በኋላ ባርሴሎና የእድሜውንም ምኑንም አሰላና ክላውዲዮ ብራቮን ወደ ሲቲ የሰጠው እና ለ11 አመት ተጫወቷል። ያለፉት ሁለት አመታት ደግሞ የባርሰሎና አምበል ነበር። ረጅም ጊዜ ያገለገለ ግብ ጠባቂ ነው። ረጅም ጊዜ ነገር ግን አሁን ባርሴሎና በጣም ብዙ ሊኮች እያደረገ ነው፣ ወይም ብዙ መረጃዎች እያሾለከ ነው። ለዋናዎቹ የካተሎኛ የእግር ኳስ ሚዲያዎች ለሞንዶ ዴፖርቲቮና ለስፖርት በየቀኑ ፍራንኪ ዲዮንግን በተመለከተ ያኔ እንሰማቸው እንደነበሩ አይነት መረጃዎችን አሁን ደግሞ ስለ ማርክ አንድሬ ቴር ስቴገን እንሰማለን። ከፍቶት እንዲወጣ ይማድረግ አይነት ነገር ስለ ደሞዙ ለምሳሌ ከሁለት ሀያ ስምንት ድረስ የሚቆይ ከሆነ እኮ በአርሳ አርባ ሁለት ሚሊዮን ዩሮ ነው የሚከፍለው። አሁን እግር ኳስ ውስጥ ያለው ችግር በሚከፈል ደሞዝ ላይ ደጋፊው ተጫዋቹ ነው ጥፋተኛ የሚያደርገው። በጭራሽ ጥፋተኛው ተጫዋቹ አይደለም። ከሆነ ክለቡ ከበዛ ደሞዙ ያንን ደሞዝ ለመክፈል የወሰነው ክለቡ። ተጫዋቹ ይህንን ያህል ስጡኝ ብሎ ይደራደራል። አይ አልፈልግም ካለ ክለቡ አልፈልግም ተጫዋቹ ይወጣል ማለት ነው። በሚከፈል ደሞዝ ምክንያት ተጫዋቹን ጥፋተኛ ማድረግ ትክክል አይደለም። እንደዛ አይደለም የኮንትራት ባህሪ ግን እግር ኳስ እንደዛ ነው። ሰዎች ተጫዋቾችን በተመለከተ ጆጅመንት ይሰጣሉ። ይህን ያህል ደግሞ ዚህ የተከፈለው ይላሉ እና አርባ ሁለት ሚሊዮን ይከፈሏል ከቆይ ለምሳሌ አንደኛው መረጃ ሲሆን ጠባዩ ያን በለ ጠባይ አይደለም እና ደግሞ ለራሱ መሰለፍ እንጂ ለቡድኑ ኮዝ አይደለም የሚጫነቀው ምናምን አይነት፣ ከዛ መጨረሻ ላይ ደግሞ ጥቂት አመቱ ሙሉ ስምንት ጨዋታ ነው የተጫወተው፣ ግን መጨረሻዎቹን ባርሴሎና ላሊጋ ከወሰደ በኋላ የተደረጉት ጨዋታዎች ላይ እንኳን ቪያሪያል ሶስት ሞከረ ሶስት ገባበት ምናምን አይነት ፐርፎርማንሱንም ማጠልሸት አይነት የሚመስል ነገር። ከዛ እኔ ልክ እንደ ባርቶሜዮ ከፍለው አንድ አንድ የፒያር ኤጀንሲ ከፍለው ከነ ሜሲ ጋር ምናምን የሆነ ሰጣ ገባ ውስጥ በነበሩበት ጊዜ የነ ሜሲን የሲኒየሮች ወይ ፒኬን የነ ምናምን ስም የሚያጠልሽ አንድ የፒያር ካምፓኒ ቀጥረው ነበር። በኋላ ነው የታወቀው ፉትቦል ሊክስ ምናምን መሰለኝ ወጣ። የሚገርም የሚሄዱበት ርቀት ያስገርም ነበር ያን ጊዜ። በኋላ አያቁም ተጫዋቾቹ ግን በየጊዜው መልበሻ ክፍል እስኮ ሜሲ እንደዚህ ብሎ ምናምን እየተባለ ይወጣል ሚዲያ ላይ ማን ያንን የሚያደርገው ከባርሴሎና አንድ ሰው ሊክ አላደረገው በስተቀር እና የሆኑ ሚዲያዎች ከላቲን ከምናምን የገዟቸው ሚዲያዎች ናቸው የፒአር ፈርሞች ናቸው እንደዛ ቀጥሮ አይመስለኝም ግን አሁን ባርሴሎና በተመለከተ ትዊተር ላይ ትሬንድ ከሚያ አሁን ኤክስ የሚባለው ላይ ትሬንድ ከሚያደርጉት ትሮች መካከል አንደኛው ሃሽታግ ቴር ስቴገን አውት የሚል ቴር ስቴገን እንዲወጣ እንደዚያ ነው እየተደረገ ያለው እና የሚገርም አይነት ዘመቻ እያደረጉ ነው። ምክንያቶች አሏቸው። አሁን ደስ ማይለው አስራ አንድ አመት የተጫወተን ተጫዋች የቡድኑ አንበል የሆነን ተጫዋች በዚህ መንገድ ነው ወይ ምታስወጩ ምናምን የሚለው ካልሆነ በስተቀር ምክንያቶቻቸው ምንድነው? አሁን ተጫዋቹ ግሪክ ነው ረፍቱን እያሳለፈ ያለው ምን ይላሉ? ቴር ስቴገን ተጎዳ። ከዛ በማርቤያ ሲጋር እያጠሰ እያጤሰ ጎልፍ እየተጫወተ በቃ ጡረታ እንደወጣ እግር ኳስ ተጫዋች እያሳለፈ የነበረውን ቮይሽ ቼዝኒ ድንገት ደወሉለት። የኤመርጀንሲ ዝውውር መፈጸም ነበርባቸው። መጣ። ሲጀምር ጀማሪ አልነበርም። ኢኛኪ ፔኛ የሚባለው ግብ ጠባቂ ነበር ጀማሪ ነበረው። ከዛ 2024 ከገባ በኋላ ባርሳ 24 ጨዋታ አድርጎ ሳይሸነፍ ሲጓዝ ግብ ጠባቂው በጣም ጥሩ ተጫወተ። ከዛ ቴር ስቴገን ከጉዳቱ ተመለሰ እና አሁን አንዚ ፍሊክ በጣም ተናደውበታል የሚባለው። ልክ እንደተመለሰ አሁን መጫወት አለብኝ አንተ ባልነበርክበት ጊዜ ለ25 ጨዋታ የሲዝኑን ምርጡን ሞመንት ያሳለፍ ነው፣ በቮቼ ቼዝኒ ስር ነው። አሁን አንበልናህ፣ አንተ የቡድኑ ውጤት ነው እንጂ አንተ መሰለፍ አይደለም አጀንዳ መሆን ያለበት። አይ መጫወት አለብኝ አሁን እንዲያውም የኢንተሩን ጨዋታ መጫወት ስለምፈልግ ከዚ በፊት የነበሩትን የነሴልታ ቪጎ ጨዋታ ምናምን አጫወተኝ እያለ ስታፉን ራሱን አሰልጣኙን ምናምን ሲያደርግ ተጫዋቾቹ ሁሉ ተናደዱበት ይላሉ። የባርሴሎና ተጫዋቾቹ ሁሉ ተናደዱበት ይሄ በጣም የቡድኑ ወሳኝ በሆነ ወቅት ላይ ያንተ መሰለም አለመሰለፍ አጀንዳ እንዴት ይሆናል የሚል እና ለቮቾች ቼዝኒ ፌር አይደለም። ልክ ነው፣ የሱ ተጠባባቂ እንዲሆን የመጣው ግን ቼዝኒ ሁሉ ተበሳጨበት ይላሉ። በጣም ድንገት መጣና በቃ ከኤፕሪል ጀምሮ አጂቴት ማድረግ እኔ ነኝ መጫወት ያለብኝ እኔ መጫወት ያለብኝ ማለት ጀመረ። በኋላ ከጀርመን ብዙሃን መገናኛዎች ጋር በተደረገው ጨዋታ፣ ልክ በኢንተር ተሸንፈው ከወጡ በኋላ ሽንፈቱ በራሱ በባህሪው ጨዋታው በነበረው ስሜትና በጨዋታው ጨዋታው በሄደበት መንገድ ምናምን ከፍ ያለ ስሜት ነበር እና የባርሰሎና ከቻምፒየንስ ሊግ ፋይናል መቅረት ሳይሆን መጫወት ነበረብኝ፣ እኔ እዛ ጨዋታ ላይ ካልተጫወትኩ እያልኳቸው ነበር ምናምን አለ ለጀርማን ፕሬስ። በዚህም በጣም ተናደዱና ላፖርታ መውጣት አለበት ከዚህ ክለብ መውጣት አለበት አሉ ይላሉ። አንደኛው ምክንያት ተጫዋቹ ራሱ በተለይ በነዛ በጣም አስፈላጊ በሆኑት ሳምንታት ላይ ያሳየው ጠባይ በፍጹም ከአምበል የሚጠበቅ አይደለም። የውድድር ዘመኑ ካበቃ በኋላ በሚቀጥሉ ዓመት ቋሚ ሆኜ እቀጥላለሁ አልቀጥልም የሚለውን በተመለከተ መነጋገር እየቻለ ግን የቪጎን ጨዋታ አጫውቱኝ ነው፣ መጫወት አለብኝ ምክንያቱም ኢንተር ከዛ በኋላ ነው የሚመጣው፣ ለኢንተር ጨዋታ እንድዘጋጅ ቪጎ ላይ ከሴልታ ቪጎ ጋር መጫወት አለብኝ አለ ይላሉ። እንግዲህ አንዳንዶቹ ደግሞ አሳማኝ ባይሆን ምክንያቱም ከጉዳት እንዳገገመ በባርሰሎና ኢንሃውስ ሚዲያ አንድ ዶክሜንተሪ ሰርቶ ነበር እና አንዳንዶች የአካል ሁኔታውን በተለይ ቅልጥፍናውን ምኑን ምኑን እያዩ ከጉዳቱ በፊት ከነበረበት ይልቅ እንዲያውም ተሻሽሏል ይላሉ። አንዳንድ የጉዳት አይነቶች የካርትሌጅ ምናምን ጅማት ምናምን ሲበጠስና ሪኮንስትራክት ሲደረግ ተጫዋቾች ነው ይሻሻላሉ ይባላል። ሜዲካል እንትን ነው እሱ። አሁን የእሱም እንደዛ ተሻሽሎ ነው የመጣውና የሚል ነበር። እንዲያውም ዶክሜንተሪው ላይ የታየው ሶ ፐርፎርማንስ የምትሉት በፐርፎርማንስ ወርዷል ለማለት መች ተጫወተ? አንድ ሁለተኛ፣ ራሱ የባርሴሎና ኢን ሃውስ ሚዲያ የሰራው ዶኪሜንተሪ የሚያሳየው እንዲያውም ከጉዳቱ በፊት ከነበረበት በተሻለ ፐርፎርማንስ መጫወት እንደሚችል በሚያሳይ ደረጃ ላይ ነው ያለው ይላሉ። ለማንኛውም ባርሴሎና መጨረሻ ላይ አንድ በረኛ ገዝቷል። ስለዚህ መልእክቱ እንዲደርሰው ከፈለገ፣ መልእክቱ ግልጽ ነው። መልእክቱ ግልጽ ነው። ቴር ስቴገን በሚቀጥሉ ዓመት የባርሴሎና ቁጥር አንድ አይደለም። በጣም አሪፍ ግብ ጠባቂ ነው የዋን ጋርሲያ፣ በነገራቸው በጣም ጥሩ ግብ ጠባቂ ነው፣ ቢያንስ በጣም ጥሩ ሲዝን ያሳለፈ ግብ ጠባቂ ነው። እና አሁን በቴር ስቴገንና በባርሴሎና መካከል ያለው ትልቁ ጉዳይ እሱ እኔ ባርሳ እንግዲህ እንደ ሲኒየር ግብ ጠባቂ ባርሰሎና የተለመደው አካሄድ ግብ ጠባቂ ልናመጣ ነው እና የምናመጣው ግብ ጠባቂ ለቁጥር አንድነት ሊፎካከር የሚችል በጣም ጥሩ ግብ ጠባቂ ነው። እንዲያውም ባርሰሎና ለስፔን ስላልተጫወተ እንጂ 30 ሚሊዮን መክፈል ነበረበት። ምክንያቱም በሱ የኮንትራት የውል ማፍረሻ ላይ ለስፔን ብሔራዊ ቡድን ከተጫወተ 30 ሚሊዮን ነበር የሚሆነው ሪሊዝ ክሎዙ፣ ለስፔን ስላልተጫወተ 25 ሚሊዮን። ግን ለስፔን መጫወቱ የማይቀር አይነት ግብ ጠባቂ ነው። ማርክ ፍሌከን ብቻ ነው በዚህ ዓመት በአምስቱ የአውሮፓ ሊጎች ከእሱ የበለጠ ብዙ ሙከራ ያዳ ነው ግብ ጠባቂ። በዛ ላይ በእግር መጫወት ግድ አይደለም። አሁን የሀንዚ ፍሊክ ቡድን በጣም ዳይሬክት በጣም ቨርቲካል ነው። ስለዚህ እንደ ድሮዎቹ የባርሴሎና አሰልጣኞች የግድ በእግር መጫወት እንደ ቫልዴዝ ዘመን ደ ሮቤርቶ፣ ቦናኖ ምናምን የተዋጣለት የእግር ኳስ ወይም እንደ ዙቢዛሬታ ከኋላ እንከናልባ መሆን አይጠይቅም። ቮቼ ቼዝኒ እንደዛ አደለም ለምሳሌ ስለዚህ ምንም ችግር የለውም። እንደ ቴር ስቴገን በእግሩ መጫወት ባይችልም ችግር የለውም። አሁን በሀንዚ ፍሊክ ስር እንደ ቴር ስቴገን በእግር ኳስ የፕሌሜኪንግ የስፔርመን ምናም ጥቅም የሚሰጥ ግብ ጠባቂ ግድ አይደለም። ደግሞ ልጅ ነው ልጅ ነው፣ ሀያ አምስት ዓመቱ ነው። ቴር ስቴገን ሰላሳ ሶስት ዓመቱ ነው። ስለዚህ ብዙ አልቀረው። ስለዚህ በሁሉም መንገድ እያስወጡት ነው። አሁን ግብ ጠባቂው አንድ መወሰን ያለበት ነገር የኔሽንስ ሊግ ጨዋታ እየተደረገ እኔ አለቅም ለምንም ቢሆን አለቅም ለባርሴሎና እኔ ማቀው በባርሴሎና እንደምቆዩ ነው። ባርሴሎናም አዲስ ግብ ጠባቂ ልንገዛ ኖራ ብሎ ኮሚኒኬት አላደረገኝም። ሊገዙ እንደሆነ እየታወቀ ስለነበር ጋርሲያ ጋርሲያ በእንግሊዝ ክለቦች በሲቲ በተለይ በአርሰናል በምናምን ይፈለግ የነበረ ግብ ጠባቂ ነው። ኤሚ ማርቲኔዝ እዚህ ቢለቅ ከሆነ ቪላ ሊወስደው ይፈልግ ነበር። ብዙ ክለቦች የሚፈልጉት ግብ ጠባቂ ነው። ግን የዓለም ዋንጫ ላይ ጀማሪ ሆኖ አያውቅም። ማርክ አንድሬ ቴር ስቴገን ሁልጊዜም እሱ ምርጥ በነበረበትም ጊዜ ከሱ በላይ ምርጥ ግብ ጠባቂ ነበር ማኑዌል ኖየር። አሁን መጨረሻ ላይ ማኑዌል ኖየር ጓንት ሰቅሏል። ስለዚህ የሚቀጥሉ ያለም ዋንጫ ለጀርመን ቁጥር አንድ መሆን ይችላል ደግሞ ባለፈው በኔሽንስ ሊግ ጨዋታዎች ላይ በጣም ጥሩ ነው የተጫወተው ለጀርመን ጠቅላላ ውድድሩ ጥሩ ባይሆንም በግል ለሱ ግን በጣም ጥሩ ነበር መጫወት የሚፈልግ ከሆነ ግን ግዴ ለመሄድ አሁን እንግዲህ ባርሴሎና ከሶስት እስከ አምስት ባለው ግብ ጠባቂ ይሆናል የሚባለ አንደኛ ነው ሁለት ያገልጽ ነው ዮሐን ጋርሲያ እና ቮች ቼዝኒ ሁለቱ በተለያዩ ውድድሮች ላይ ሁለት ግብ ጠባቂዎች ይሆናሉ ዮሐን ጋርሲያ ብዙ ሊጫወት ይችላል ቼዝኒ አንድ ዓመት ኮንትራት ቀርቦለታል አንድ ተጨማሪ ዓመት ያ ኮንትራት ሊራዘም የሚችልበት አማራጭ ኖሮት ማለት ነው እኛ ኢኛኪ ፔኛ ሊለቅ ይችላል ብዙ መጫወት የሚችል ስለማይሆን ከዚህ በኋላ። ግን ሌላ ወጣት ግብ ጠባቂ ከባርሳ አትሌቲክ የማሳደግ ፍላጎት አላቸው። ስለዚህ ድንገት አራተኛ ምስ ቴር ስቴገንን የሚያክል ግብ ጠባቂ እኔ የቼልሲ ወይ ማንቸስተር ዩናይትድ ምናምን ብሆን አስፈርሞ ነበር። ሶስት አራት ዓመት በላቀ ደረጃ መጫወት የሚችል ግብ ጠባቂ ነው። ከዓለም ምርጥ ግብ ጠባቂዎች መካከል አንደኛው ነው። ጥርጣሬ የለኝም እሱን በተመለከተ። በጣም ድንቅ ግብ ጠባቂ ነው። ሰሞኑን በኔሽንስ ሊግ እያየን ነበር እና ባርሳ እንግዲህ በዛም በዚህም ብሎ የአለም ዋንጫ እንደሚያልፈው ስለሚያውቅ ካልተጫወተ አሁን ማርካ ፌነርባቼ፣ ጋላታሳራይ እያለ የቱርክ ክለቦች ይፈልጉታል የሚል ዘገባ እያወጣ ነው። ወደዛ ይሄድ እንደሆነ አላውቅም። ወደ ጀርመን የሚፈልገው ትልቅ ክለብ ብዙ እየተጠቀሰ አይመስለኝም። በተለይ ሁለቱ ክለቦች የሚፈልጉት አይመስለኝም። ዶርትሙንድና ባየር ሚኒክ ማኑኤል ኖየርና ግሪጎር ኮቤል ስላሏቸው። ግን ወደ ሀገሩ መመለስም ግን አንድ አማራጭ ሊሆን ይችላል። ስለዚህ ይሄ ግብ ጠባቂ በእንደዚህ አይነት ሁኔታ በእንደዚህ ትርምስምስ ባለ ሁኔታ ከባርሰሎና ሊለቅ ነው ብዙ ዘመቻ ተከፍቷል። እንደዛ እንዲሆን ባርሴሎና ደግሞ ብዙ ጊዜ እንዳነሳት ምናልባት በዓለም ላይ በጣም ፖለቲካል የሆነው ክለብ ሳይሆን አይቀርም አይቀር በቦርድሩምም ራሱ ክለብ ውስጥ ራሱ የእርስ በርሱ ጦርነት እኮ ኑኔስታስ ና ክራይፊስታስ ምናም በሚባሉት የድሮ ፕሬዚደንት የኑኔዝ እና የድሮ የክለቡ ምናልባት ትልቁ አይከን የክራይፍ ደጋፊዎች በሆኑ ሰዎች መካከል ሁል ጊዜም መጠዛጠዝ አለ። ለምሳሌ ባርቶሜዮ ኑኝስታስ ኑኝስታ የሚባሉ ናቸው። ላፖርታ የክራይፍ ደቀ መዝሙር ነገር ናቸው። እና ሁሌም እንዲ እንዲህ አይነት ምንድ ነው ኢንፋይቲንግ የሚሉት የእርስ በርስ መተጋተግ ያለበት ነው የባርሴሎና ባህሪ። ግን ደግሞ ሌሎቹንም እንደዚህ አደለም። ቴር ስቴገን ላይ ሜሲ ላይ ያልተመለሰ የባርሴሎና ፋክሽን አለ፣ አንድ አንጃ አለ። እና ስለዚህ መውጣቱ የሚቀር አይመስልም። እንግዲህ ብዙ ደሞዝ ያለው ነው። በነገራችን ላይ ደሞዝ ኮንትራት ሲፈርም አንዳንዴ የልጅ ኳስ ተጫዋቾች ላይ ኮንትራቱን እንዴት ጨርሶ ሰው ያኮርፋል፣ አይደለም? ሰው እንደዚ አይነት አስተያየት ይሰጣል። የሆኑ ተጫዋቾች በነጻ ሲለቁ፣ አሁን ባርሳ ምንድው እያደረገ ያለው? ባልፈለገው ጊዜ ምንድን ነው የሚያደርገው? ክለብ በፈለገው ጊዜ ማዋከብ ይችላል፣ አይደለም? እንደዛ ነው። አሁን ኮንትራት ሲፈርም የባርሴሎናን ችግር አይቶ እስከ 2028 ባለው ጊዜ ቀስ እያላችሁ ትከፍሉኛላችሁ ብሎ የዌጅ ዲፈር አድርጓል። ደሞዙ ለሌላ ጊዜ አስተላልፏል። ችግር የለም አሁን የባርሰሎና ችግር ይብሳል ብሎ ታማኝነት መሰለኝ ይህን ማድረግ። ክለብ ያልፈለገ ጊዜ ግን የመጨረሻ እውነት የክለብ እውነት ነው። ለዚህ ነው እኔ ኮንትራትን ከአንድ ሳይድ ብቻ ማየት ትክክልም አይሆን። የተጫዋችን ኢንትረስት አያይም። ብዙ ጊዜ የሚዲያው አቀራረብ ለማንኛውም አምና ጉንድዋንን በእንደዚህ መንገድ አስወጥተውታል። አሁን ደግሞ ተረኛው ቴር ስቴገን ይመስላል እና በግን በጥሩ መንገድ እያለቀ ያለፍቻ አይደለም። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክክ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።